መንግስት የተሟላ ብልጽግናን ለማረጋገጥ እንዲቻል የዜጎችን ህይወት በተሟላ ሁኔታ መቀየር የሚያስችሉ ግዙፍ የልማት ፕሮጀክቶችን ቀርጾ እየሰራ ሲሆን በአዲስ አበባ ከተማ በሁለት ዙር የተካሄደው የኮሪደር ልማት ስራ በመላ ሀገሪቱ በሚገኙ ከተሞችም እንዲተገበር ተደርጓል። በከተሞች የኮሪደር ልማት የተጀመረው ስራ በገጠር ያለውንም ማህበረሰብ ያማከለ እንዲሆን የገጠር የኮሪደር ልማት እቅድ ተዘጋጅቶ በ2017 ዓ ም መጀመሪያ ላይ ወደ ስራ ተገብቷል። የገጠር ኮሪደር ማለት የእያንዳንዱን አርሶ አደር ቤት አኗኗር ዘይቤ መቀየር ማለት አርሶ አደር ከጓሮ እንሰት ካለ፣ ከጓሮ ሽንኩርት፣ ቃሪያ ካለ፣ ከጓሮ ዶሮ ካለ፣ ሁለት ሶስት የሚታለቡ ላሞች ካሉ ሀብታም። ይህ ሀብታም ግን ለሀብታም የተገባ ኑሮ እንዲኖር መንገድ ዳር ቤቱን እንዳያድር ከመንገድ ገባ ብሎ ቤቱን እንዲሰራ፣ በቆርቆሮ አጥሩ አጥሩን እንዳያጠር። በቆርቆሮ አጥር ማጠር የሀብት ምልክት ሳይሆን የአለማወቅ ምልክት ነው። የሀብት ምልክት ማለት በቀርካ የሀብት ምልክት ማለት በግሪን ነገር አጥር ማጠር ነው እንጂ በቆርቆሮ አጥር ማጠር ኪሳራ። እየተካሄደ ባለው የገጠር ኮሪደር ልማት ስራ ልጆች እንደልባቸው የሚጫወቱባቸው ንጹህ አካባቢዎች ተገንብተዋል። ማኅበረሰቡም የሚሰባሰብባቸው ቦታዎችም እንዲሁ፣ ሰፊ የመንገድ መሰረተ ልማትም እንዲኖር እድል ፈጥሯል። ይሄ መንገድ አሁን እኛ ጋ ያለው 24 ሜትር ከዚህ በስተጀርባ ብትሄድ 40 ሜትር ሌላ ጋር 60 ሜትር ይሄ መንደር አንድ መንደር ነው። ሌላ ቀጥሎ በዛ በኩል መንደር አለ። በዚህ በኩል ቀጥሎ መንደር አለ። ይሄን ከዛ ህብረተሰብ የሚያገናኝ ሌላ በመሀል ጎዳና ነው። ልጆች ወጥተው ይጫወቱበታል። ለቅሱ ቢኖር ሰርግ ቢኖር የተለያየ ነገር ቢኖር እናቶች ደግሞ ወጥተው ውድራቸው እዚህ ነው የሚጥሉት፣ እቁብ እዚህ ነው የሚጥሉት። ጥጋቱ ከመንግስት የወረደ ነው እና ሽንት ቤት በመቆፈር ልጆች የትምህር ላይ ጸዳዱ በማድረግ የተለየ ውበትን ብዙሀኑ የሀገሪቱ ህዝብ በገጠር የሚኖር ከመሆኑ ጋር ተያይዞ ለገጠር ኮሪደር ልማት ሰፊ ትኩረት ተሰጥቷል። የኢትዮጵያ ህዝብ ከ78 ፐርሰንት በላይ የሚኖረው በገጠር ነው። የኢትዮጵያ መሰረታዊ የኢኮኖሚ አቅሞችም ያሉት በገጠር ነው። ሰው ሰፊ ህዝብም ያለበት ሰፊ የኢኮኖሚ መሰረትም ያለው ገጠር ሆኖ ሲያበቃ ገጠር ላይ ትኩረት ተሰጥቶ ባለፉት አመታት የተሰሩት ስራዎች የተወሰነ ውጤት አምጥተዋል። ግን በዘመናት መካከል በሚፈለገው ደረጃ ባለመሰራቱ ትልቅ ችግር ያለበት የሰው የአኗኗር ዘይቤው፣ የአመራረት ስልቱ እና የሚጠቀምበት አካሄድ ጠቅላላ ችግር ያለበት ነው። ይህን ለማረም በክቡር የፌዴራል ጠቅላይ ሚኒስትር ዶክተር ዐቢይ አህመድ የተሰጠ አቅጣጫ ነበረ። ይህም የገጠር ልማት ኮሪደር እንዲሰራ የማድረግ ነው። ይሄ ጉዳይ ስድስት መሰረታዊ ነገሮችን ያቀፈ ነው። በገጠር እየተካሄደ የሚገኘው የኮሪደር ልማት ስራ ባለፉት የለውጥ አመታት የተመዘገቡትን የልማት ኢኒሽቲቭዎችን ማዕከል ያደረገ ሲሆን አርሶ አደሩን ማህበረሰብ ባሳተፈ መልኩም ስኬታማ እየሆነ ይገኛል። እንደ ሀገር እየተካሄደ ያለውን የኮሪደር ልማት ስራ ህብረተሰቡን ባሳተፈ መልኩ እየተገበሩ ካሉት መካከል የወልቅቄ የከተማ አስተዳደር እና የአካባቢ ማህበረሰብ የሚጠቀስ ነው። እንደ ማዕከላዊ ኢትዮጵያ ክልል አጠቃላይ ይህንን ተግባር አስመልክቶ በክቡር መስተዳደሩ የንቅናቄ መድረክ ተፈጥሮ አጠቃላይ የቀጣይ ስራዎቹ መሰራት የሚቻልበትን አቅጣጫ ተቀምጦ ከመጣም በኋላ ቀጥታ ወደ ተግባር የገባንበት ሁኔታ ነው ያሉ የኮሊደር ልማት በሚባለው ድሮ እኛ አባቶቻችን ራሱ በዚህ በኩል አራት ሜትር በዛ በኩል አራት ሜትር እስከ ስምንት ሜትር የሚሆን ለጀፎሩ መመላለሻ ብለው በራሳቸው በባህል ያስቀመጡት ነገር አሁን ደግሞ መንግስት ኮሪደር ልማት ብሎ በማምጣቱ ይሄን ነገር ደግሞ እኛ ስናስበው አባቶቻችን የሰጡን ቅርስ ይዘን ማስቀጠል እንዳለብን በጣም ተቀብየዋለሁ። ሰሞኑን በተካሄደ ስነስርዓትም የኢፌዴሪ ጠቅላይ ሚኒስትር ዶክተር ዐቢይ አህመድ በሀድያና ስልጤ ዞኖች የተገነቡ ሞዴል የገጠር ኮሪደሮችን አስረክበዋል። በከተሞች የተተገበረው የኮሪደር ልማት በማዕከላዊ ኢትዮጵያ ክልል አምስት ዞኖች በሞዴል ደረጃ የገጠር ኮሪደር ልማት እውን ሆኗል። በሞዴል መንደሮቹ አርሶ አደሮችም ዘመናዊ አኗኗረን እውን ማድረግ ጀምረዋል። ያ በከተማ ላይ የሰራ ነው ስራ ወደ ገጠር ካላመጣ ነው በቀር በከተማ ብቻ ሰርተን ብልጽግና ልናረጋግጥ አንችልም። አብዛኛው የኢትዮጵያ ማህበረሰብ አሁንም ገጠር ውስጥ ስለሚኖር ገጠሩን መቀየር ያስፈልጋል እና የተሻገረ ገጠር ከነበረ የኑሮ ዘ ከፍ ያለ ገጠር መፍጠር አለብን የሚል ትልም የነበረን፣ ለዚያ ዘንድሮ በማዕከላዊ ኢትዮጵያ አምስቱም ዞኖች ስራ ተጀምረዋል። በሃላባ፣ በከምባታ፣ በስልጤ፣ በሃዲያ እና በጉራጌ ዞን። በብዙ ትጋት ለለውጥ ጥረት ካልተደረገ ማደግና መበልፀቅ ቀርቶ ከድህነት መውጣት የሚቻል አይደለም። ስለሆነም ለተሻለ ለውጥና እድገት ቀን ከሌሊት ተክተን እንስራ ሲሉ ጠቅላይ ሚኒስትር ዶክተር ዐቢይ አህመድ መልእክት አስተላልፈዋል። እንበርታ እንስራ ካልሰራን፣ ካልተጋን የሚመጣ ለውጥ የለም። ስንተጋ ይኸው ለውጥ ልናመጣ እንደምንችል ታይቷል እና ከተጋን፣ ከሰራን፣ ከበረታን፣ ከተባበርን ውጤት ስለሚመጣ በዚያው መንፈስ አበክረን ቀንካይት በመልፋት የሀገራችንን ብልጽግና እንድናፋጥን የጀመርነውን መልካም ጅማሮ ከፍጻሜ እንድናደርስ፣ ደህንነትን ታሪክ እንድናደርግ፣ ችግርን ታሪክ እንድናደርግ፣ በሽታን ታሪክ እንድናደርግ አደራ ማለት ይፈልጋል። ሀብቶቻችንን ወደ ትክክለኛ ቅድሚያ ትኩረቶቻችን ካዋልን ዜጎችም ለውጥ እንደሚቻል አምነው የተግባር ስራ ከሰሩ ማህበረሰብን በእርግጥም ማሻገር ይቻላል ኢትዮጵያንም በዜጎቿ ብርቱ ጥረትና ላብ ከበለጸጉት ሀገራት ተርታ የማሰለፍ ግብም ሩቅ አይሆንም